ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ጥንዶች፣ በተለይ ደግሞ ወንድ የትዳር አጋሩ ወይ የከንፈር ወዳጁ በወሲብ ደስተኛ መሆን አለመሆኗን የሚያውቅባቸው አስር ተፈጥሯዊ መንገዶችን የምነግራችሁ ይሆናል ማለት ነው። በዋናነት ይህን ቪዲዮ የሰራሁት አንድ የአርት ኢንደርዚ ሚዲያ ወዳጅ የሆነ ሰው ከዚህ በሰራሁት ቪዲዮ ስር ያስቀመጠውን ኮሜንት ተከትሎ ነው። ከዚህ በፊት ቶሎ መርጨት ያለባቸው ወንዶች ቶሎ እንዳይረጩና የሴቷን የወሲብ ደስታ ያማከለ የወሲብ የጊዜ እርዝማኔ እንዲኖራቸው መከተል ያለባቸውን ዘጠኝ ተፈጥሯዊ መፍትሄዎችን የሚል ቪዲዮ ሰርቼ ነበር፣ እና እሱ ስር ላይ አንድ የአርቴንደርዝ ሚዲያ ወዳጅ እንዲህ ሲል አስቀምጧል፣ እና ጥያቄ ነው ያስቀምጠው እናመሰግናለን ዶክተር የኔ ጥያቄ የመጀመሪያው ሰዓት አይ ቲንክ ሰዓት የሚለው ግንኙነት ወይም ደግሞ ወሲብ ሲያደርግ ይመስለኛል አምስት ደቂቃ እቆያለሁ። በሁለተኛው እና በሶስተኛው ዙር ግን ከሀያ እስከ ሰላሳ ደቂቃ እቆያለሁ። ግን የመጀመሪያው ዙር እጅግ በጣም ያሳስበኛል። ከቻልክ መልስልኝ ያመሰግናለሁ የሚል ነው እና እዚህ ጋር ምንድነው የሰጠውት ጤናማ የወሲብ ጊዜ ርዝማኔ ነው ያለ ምክንያቱም ጤናማ የወሲብ ርዝማኔ ከሶስት እስከ ሰባት ደቂቃ ነው። አለፍ ሲልም በጣም ዲዘረብል የሚባለው የወሲብ የጊዜ ርዝማኔ ግን እስከ 13 ደቂቃ ሊቆይ ይችላል። ስለዚህ ይህን በተመለከተ የሰራሁት ቪዲዮ አለ እሱን ተመልከት ብዬ ምላሽ ሰጠሁት ማለት ነው። አሁንም የሰጠሁት ምላሽ ላይ ሴቷ በወሲብ መርካቷን የማውቅበት እኔ ምንም መንገድ የለኝም። እንደምታውቀው የኛ አካባቢ ሴቶች ያደጉበት ታሪክ፣ ወግ፣ ሃይማኖት ያን አይፈቅድላቸውምና መርካታ አለመርካቷ እኔ ማወቅ ስለማልችል ሰላሳ ደቂቃ በቂ ሆነ አይሆን አላወቁም የሚል መልስ ስለሰጠኝ ነው እሱን ተከትዬ ነው ይሄን ቪዲዮ የሰራሁት። ምናልባት እንግዲህ አንብብልኝ ካላችሁኝ የኔም ምላሽ ተውትና የልጁን ጥያቄ ላንብብላችሁ። አመሰግናለሁ ዶክተር እሺ አየዋለሁ። የሷ መርካታ ላልከው የኛ ሴቶች እንደ ሃይማኖትም ባህልም ጫና ስላለባቸው ትንሽ መረዳት ይከብዳል። ያ ማለት በወሲብ ሳትስፋይድ ሲሆኑ ማወቅ አልችልም ማለት ነውእና ለዚህ መልስ የተሰራ ቪዲዮ ነው ማለት ነው ብዙ ወንዶች ጓደኞቻቸውን ሚስቶቻቸውን በወሲብ ማርካት አለማርካታቸውን ወይም ደግሞ ሴቷ ኦርጋዝም ላይ መድረሷን ሴክሹዋል ስቲሙ ላይ የመጨረሻው የደስታ ጣራ መድረስ አለመድረሷን ብዙ ወንዶች ላይረዱ ይችላሉ። አንዲት ሴት ወሲብ ስታደርግ መርካቷን ሊጠቁሙ የሚችሉ አስር። ተፈጥሯዊ ምልክቶች እኔም ነግራችሁ ማለት ነው። ከዛም ቀጥሎ እንግዲህ ቀጥታ ወደዚህ ወደ አስሩ ጉዳዮች ከመግባቴ በፊት ምላሽ መስጠት ያለብኝ አንድ ሁለት ጉዳዮች አሉ። አንድ የአርቴንደርዝ ሚዲያ ወዳጅ ምን ብሎ ጻፈ መሰላቸው ዚስናት ዶክተር ቶኪንግ አባውት ሴክስ ሸምኦ ኦኑ ይላል እና አጠቃላይ ምንድን ነው የሚለው መልእክቱ፣ እኔ እንደተረዳኝ ከሆነ ይህ ቪዲዮ በዚህ ሰዓት ለእኛ የሚገባ ቪዲዮ አይደለም። በምግብ ራሳችን ያልቻልን ዳቦ እንኳ በልተን ማድረር ያልቻልን ህዝቦች አንድ ሐኪም ወሲምን በተመለከተ ቪዲዮ ሲሰራ ማየት የመሰለ ቀፋፊ ነገር የለም ነው ለማለት የሞከር የሚመስለኝና ምላሽን እዚሁ ጋር አስቀምጫለሁ፣ ማየት ትችላላችሁ። ረዥም ምላሽ ነው የሰጠሁት። እንዳጠቃላይ ለዚህ ሰውዬ የምሰጠው ምላሽ ሼም ሃዝ ኖ ፕሌስ ኢን ላቭ ነው። በፍቅር ህይወት ውስጥ በስነ ወሲብ ህይወት ውስጥ ሼም የሚባል ነገር የለም ነው አንደኛ ነገር። በሁለተኛ ደረጃ ወሲብ እትናት ላግዠሪ ዲማንድ አይደለም እንጂ የቅንጦት ጥያቄ ነው እንጂ ሰዎች ወሲብ የሚያደርጉት ሲሞላላቸው ሲደላቸው ብቻ ነው እንዴ? ፈጣሪ እኮ ይሄ ለሁላችን የሰጠው እኮ በጣም ክቡር ጸጋ ነው። አይደል እንዴ? ድሃ ሀብታም ብሎ ለይቶ አይደለም ይሄን ጸጋ እየሰጠን። ሀብታምም ሁን ድሃ፣ እኩል ደስታ የምናገኝበት ምናልባት አንዱ የፈጣሪ ጸጋ ቢኖር የወሲብ ህይወት ነው የሚመስለኝ። ስለዚህ ፈጣሪያችን በጣም እጅግ ጥሩ አምላክ ስለሆነ የፍትህ አምላክ ስለሆነ አድሎ ማያቃ አምላክ ስለሆነ ለሁላችንም ደሃ፣ ሀብታም፣ አጭር፣ ጥቁር ሳይለይ ወሲብ እኩል ደስታ የምናገኝበት ትልቅ ጸጋ አደረገልን ማለት ነው። ስለዚህ እኔ ሸምነት አይሰማኝም። ወደፊትም ቢሆን ተከታታይነት ያላቸው ሳይንሳዊ የሆኑ የህክምና አስተምህሮትን የማይጻረሩ በተለይ የጥንድ ህይወትን ሊያሻሽል የሚችል ጤናማ ህይወት እንዲኖሩ የሚያደርጉ የስነወሲብ ተኮር የሆኑ ቪዲዮዎችን መስራቴን እቀጥላለሁ ማለት ነው። ከቻላችሁ ደግፉኝ፣ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ ብዙ ሰዎች ጋር እንዲደርስ። ምክንያቱም በዚህ የተቸገረ እየታመሰ ያለ ትዳር ስላለ ማለት ነው። ስለዚህ በድጋሚ ላይክ እንድታደርጉ ይህን ቪዲዮ እጠይቃችኋለሁ፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ። እንዲሁ በጣም ሲመቻችሁ ደግሞ ባላችሁ ሚዲያ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉት በአክብሮት ጠይቃችኋለሁ ማለት ነው። ሴክሹአል ፕሌዥር ማለት ኢት ኢዝ አ ሰለብሬሽን ቢንግ ቱጌዘርነስ አይደል? ሴክሹአል ፕሌዥር ቢንግ ኮኔክትድ። ሴክሹአል ፕሌዥር ኢት ኢዝ ቢንግ አላይቭ አይደለ? እንደ ኢት ኢዝ አ ሆሊ ቦንድ አይደል? አብሮነት ነው አይደለ? በአብሮነት የሚገኝ ደስታ፣ በመጣመር የሚገኝ ደስታ ፈጣሪ በምድር ላይ እንድንከውነው የሰጠንን ትእዛዝ መከወን ነው አይደል? ስለዚህ በዚህ በፈጣሪ ትእዛዝ ደስታ ማግኘት የቱ ላይ ነው ኃጢያት ሊሆን የሚችለው? ስለዚህ እኔ በዚህ ጉዳይ ሴክሹዋል ፕሌዠር ኢዝ ቶታሊ ናት ትናት ሲን ማለት ነው። በዛ እንደዛ ብዬ አላምንም። ስለዚህ አንዲት ሴት በወሲብ መርካቷም ወይም ደግሞ ኦርጋዝም ላይ መድረሷል ክላይማክስ ፖይንት ኦፍ ሴክሹዋል ስቲሚሌሽን ላይ መድረሷን የምታውቁበት አስር ነጥቦች ነው ነግራችኋለሁ ያልኩት። የመጀመሪያው ሪትሚክ ኮንትራክሽን ኦፍ ቫጃይናል ን ፐልቪክ መሰል ነው። አንዲት ሴት የወሲብ ጡዘት ላይ ስትደርስ ወይም ደግሞ ስትረካ፣ ማኅፀንና ማኅፀን አካባቢ ያሉ ጡንቻዎች ሪትሚክ በሆነ መንገድ ያዝ ለቀቅ የሚል ሪትም ያለው የጡንቻ መላላትና መኮማተር ሪላክስ ን ኮንትራክት ሪላክስ ኤንድ ኮንትራክት ያደርጋል ማለት ነው። ይህም እንግዲህ የወንድየው ብልት ዙሪያ የሴቷ ብልት ኮንትራክት እና ሪላክስ ሲያደርግ ፊል የምታደርጉት እናንተ የምታውቁት ነው። ሌላው በብልት አካባቢ ያሉ ፐልቪክ መሰል የሚባላሉ ጡንቻዎች አሉ። ማህፀን ደግፈው የሚይዙ እነዚ ጡንቻዎች አሁንም በተመሳሳይ ሲኮማተሩና ሲላሉ ልታውቁት ትችላላችሁ ማለት ነው። ዳሌ አካባቢ ያሉ ጡንቻዎች በጣም ሲኮማተሩና ሲላሉ ልታዩ ትችላላችሁ። ይህም የሚሆነው እንግዲህ በየ08 ሰከንዱ ከ3 እስከ 15 ጊዜ የሚቆይ ኦርጋዝሚክ የሆነ ቫጃይናል ኮንትራክሽን ይኖራል ማለት ነው። ስለዚህ ይህን ፊል በምታደርጉበት ጊዜ ይህን ኦልተርኔት የሚያደርግ ሪላክሴሽንና ኮንትራክሽን ኦፍ የቫጃይናል ኢንደ ፐልቪክ መሰሎች ይህን ፊል ስታደረጉ ያ ማለት ያች ሴት ክላይማክስ ፖይንት ላይ ደርሳለች ማለት ነው። ሰው ቶታሊ ወሲብ የሚያደርገው ምንድን ነው? እዝች ፖይንት ላይ ለመድረስ ነው። ያ ሁሉ መላላትና መጋጋት እንደዚች አይነት ኦርጋዝሚክ ክላይማክስ ፖይንት ላይ ለመድረስ ነው። ወሲብ ሲጀመር ደስታ ለማግኘት ነው አይደል? ሴቷም ወንዱም ደስታ የሚያገኙት እዝች ኦርጋዝሚክ ላይ እዝች የወሲብ ደስታ ጡዘት ላይ የሚደርሱባት ታይሚንግ ነች ማለት ለዚች እቺ ጋ ፖይንት ለመድረስ ነው እንግዲህ ያ ሁሉ ጀርኒ የሚያስፈልገው ማለት ነው። በሁለተኛ ኢንክሪዝድ ሊብሪኬሽን ነው። በሴቷ ማህፀን ወይም ብልት ላይ በጣም ብዙ ፈሳሽ መነጫ አንዲት ሴት የወሲብ መነቃቃት ሲኖራት እና እንዲሁም የወሲብ እርካታ ላይ በምደርስበት ጊዜ ማህፀን ላይ ብዙ ፈሳሽ ይመነጫል ማለት ነው። ይህ ፈሳሽ እንግዲህ ይሄ ነው እንግዲህ ወሲብን ደስታ የሚያደርገው ከሴቷ በኩል የሚመጣው ፈሳሽ ነው ማለት ነው። ይሄ ፈሳሽ ከሌለ እንደ ወሲብ በምድር ላይ በሲቃይ የተሞላ ቲያትር ሊኖር አይችልም ማለት ነው። በጣም ደስ የሚል ስሙዝ ፍሪክሽን ሊኖር የሚያደርገው ሴቷ ላይ የሚመነጨው ፈሳሽ ነው ማለት ሉብሪካንት ነው ማለት ነው ግሪስ ብላችሁ ልትወስዱ ትችላላችሁ አይደለ እንዲ። ስለዚህ ሴት ጡዘት ላይ በምደርስበት ጊዜ ይህ ፈሳሽ በእጅጉ ይመረጣል። በነገራችን ላይ በፍጹም በፍጹም ወንዶች ከጥንድ አጋራችሁ ጋር ወሲብ ለማድረግ በምታስቡበት ጊዜ ይህ ፈሳሽ መመንጨቱን ቼክ ማድረግ ይኖርባችኋል ማለት ነው። ምክንያቱም ሴቷ ለወሲብ ዝግጁ ስትሆንና ስትረካ በማህፀን ወይም በብልት ያ በማህፀን ውስጥ ከፍተኛ የሆነ ፈሳሽ ይመነጨር ማለት ያ ፈሳሽ በሚኖርበት ጊዜ it is a right time for penetration ማለት ነው። ምክንያቱም ያ ፈሳሽ የሴቷን ፕሌዠር የሚጨምር ነው የናንተንም ፕሌዠር በተመሳሳይ ማለት ነው። ስለዚህ ብዙ ጊዜ የሚደፈሩ ሴቶች ማህፀናቸው ላይ ቲር የሚያጋጥመው በስቃይ የተሞላ የሚሆነው ሌላ አይደለም ምክንያቱም ሰውን የሚያክል ልጅን የወለደ ማህፀን የወንድ ልጅ ብልት ስለገባ የሚቀደድበት ምንም አይነት ምድራዊ ምክያት ሊኖር አይችልም። አንድና አንድ ምክንያቱ ምንድን ነው? የምትደፈር ሴት ሴክሹዋል ስቲሙሌሽን አይኖራትም። በፈቃድ አደለም ወሲ የሚደረገው ምንም አይነት ፈሳሽ አይመነጭም። እዛ በፍርሃት የደረቀ ማዕፀን ላይ ጨካኞች ወሲ በሚያደርጉበት ጊዜ አካል ይጎዳል፣ ይቀደዳል፣ ፊስቱላ ዴቭሎፕ ያደርጋሉ። አያቸዋል ምን ያክል ሉብሪኬሽን አስፈላጊ እንደሆነ ማለት ነው። ሶስተኛ ማስል ቴንሽን ነው። ሴቶች በሚረኩበት ጊዜ የጡንቻቸው በጣም ኮንትራክት አድርገው ይጠነክራል። ምናልባት በእጅ እንደዚህ አድርገው ሊይዙ ይችላሉ። ሰውነታቸው ሲጠነክሩ ልታዩ ትችላላችሁ። የሆዳቸው ጡንቻ በጣም ኮንትራክት ሲያደርግ ልታዩ ትችላላችሁ። ዳሌ አካባቢ ያሉ ጡንቻዎች በጣም ኮንትራክት ሲያደርጉ ሲጠነክሩ፣ ሲኮማተሩ ልታዩ ትችላላችሁ። ታፋ አካባቢ ያሉ ጡንቻዎች በጣም ሲኮማተሩ ልታዩት ትችላላችሁ። ኤክስትሪሚቲ እጅና እግር ላይ ያሉ ጡንቻዎች በጣም ግትርትር ሲሉ ልታዩ ትችላላችሁ ማለት ነው። ይህ እንግዲህ ሴቷ ክላይማክስ ፖይንት ላይ ስትደርስ የምታሳያቸው ምልክቶች ናቸው ማለት ነው። በአራተኛ ቅጽበታዊ የሆነ የልብምትና የትንፈሳ ስርዓት መጨመር ነው። ሁች ዘ ወንደርፉል ዋን ማለት ነው። አንዲት ሴት ክላይማክስ ፖይንት ላይ ሴክሹዋል ስቲሙሌሽኑ ክላይማክስ ፖይንት ላይ በሚደርስበት ጊዜ የልብ ምቷና ትንፈሷ በእጅጉ ይጨምራል ማለት ነው። ያኔ ልቦቻቸውን ከልቧ ጋር አስጠጉና የልቧን ምት ከልባቸው ምት ጋር አዳምጡት። ተመልከቱ፣ ምናልባት በምድር ላይ የሰዎች ደስታ ምክንያት ከመሆን የበለጠ ምንም ሚያስደስት ነገር የለም። ስለዚህ በዚህ ሰዓት ላይ ደረት ላይ አስተኛት። የልቧ ምን ታድምጠው በደስታ ስትቃጥት አብረሽር አድርገ ያን ደስታ አያችሁ አይደለ። ከዚህ በፊትም ብያችሁ ማቀው ወሲብ ኢዝ ናት ፊዚካል ኮኔክሽን ከዛ ያለፈ ነው። ልቦቻችሁ ከልቦቻችሁ ጋር እንዲያወሩ አርጓቸው። ነብሳችሁ ከነፍሳችሁ ጋር እንዲያወራ አድርጓቸው። በአምስተኛ ደረጃ ፍሌሽ ስኪን ነው። አንዲት ሴት በወሲብ ስትረካ አንገቷ፣ ደረቷ እና ፊቷ ምንድን ነው የሚባለው? አጋም ነው የሚመስለው። ታውቃላችሁ አጋም፣ ምናልባት እንግዲህ አጋም የማታውቁ ከሆነ ምናልባት ምን ብዬ ልገልጽ እችላለሁ? ደም የሚመስል ፊቷ ሊቀላ ይችላል፣ ላብ ምናምን ይመጣታል። ነገር ግን አጋም የሚለው በጣም ይገልጽልኛል። ለምንድ ነው፣ ሴቱን በምትረካበት ጊዜ የደስታ ሆርሞኖች ይለቀቃሉ። እነዚያ የደስታ ሆርሞኖች ወደ ፊት ወደ አንገትና ወደ ደረት አካባቢ የሚለቀቀውን የደም ፍሰት ይጨምራሉ። ስለዚህ ፊት ላይ ከፍተኛ የደም ፍሰት ይኖራል፣ አንገት ላይ ከፍተኛ የደም ፍሰት ይኖራል፣ የላይኛው ደረት ላይ አፐርቸስት ላይ ከፍተኛ የሆነ የደም ፍሰት ይኖራል። በዚያን ተከትሎ የትዳር አጋራችሁ ወይም ደግሞ የከንፈር ወዳጃችሁ ከፍተኛ የሆነ የሰውነት መቅላት ደም ይመምሰል፣ አልፎ አልፎ ደግሞ የደስታ ላቦች ይመነጫል ማለት ነው። በስድስተኛ ደረጃ ኢንቮለንተሪ ቦዲ ሙቭመንት ነው አያቸው አለ ኢንቮለንተሪ ቦዲ ሙቭመንት ማለት በሴቷ ቁጥጥር ስር ያልሆነ ያልተለመደ አካላዊ እንቅስቃሴ ልታካሄድ ትችላለች። which is very interesting ማለት ነው። እዚህ ላይ እንግዲህ ተራሮች ሜዳ ይሆናሉ፣ ሜዳዎች ተራራ ይሆናሉ። እውቅያኖሶች ውሃ ማፍሰስ ይጀምራሉ፣ የደረቁ አፍላጋት ውሃ መያዝ ይጀምራሉ። እዚህ ላይ በሚደንቅ ሁኔታ አጥንት አጥንት እንደ ፕላስቲክ ሲተጣጠፍ ታውቃላችሁ። እስኪ ኖቲስ አርጉ። ክላይማክስ ፖይንት ላይ የደረሰች ሴት የምታደርጋቸው እጅግ ኢንቮለንተሪ የሆኑ ቦዲ ሙቭመንቶች ይኖራሉ። አጥንት ይዳል ያጥንታው እንደዛ ይንቀሳቀሳል ብላችሁ ታስባላችሁ። በጣም ኢንቮለንተሪ የሆኑ ያልታሰቡ አካላዊ እንቅስቃሴ ይኖራሉ። ያን አፕሪሼት ማድረግ ይኖርባቸዋል። በሰባተኛ ደረጃ ቮካል ኤክስፕሬሽን ኦፍ ሳትስፋክሽን ነው፣ ኤንጆይመንት ነው። ምናልባት ድምፅ ልታወጣ ትችላለች፣ መቃተት ይኖራል። እነዚህ ደስታን መግለጫ መንገዶች ናቸው። ውችዝ ቬሪ ኢንትረስቲንግ ማለት ነው አይደለን። አፋውታ ያልተለመዱ ድምፆችን ልታወጣ ትችላለች፣ ወይም ደግሞ ዝም ሳይለንስ ዝምታ ሊኖር ይችላል ማለት ነው። ይህ በጣም በጣም የሚደንቅ የፈጣሪ ስጦታ ነው። እሷ ይሄን ፈልጋ የምታደርገው ነገር አይደለም። ኢትዝ ኢንስቲንክቲቭ ቢሄቪየር ነው። እሷ መጮ ፈልጋለን በዛ ሰዓት የምትጮኸው አንድ በሴክሹዋል ስቲሙሌሽን ላይ ክላይማክስ የደረሰች ሴት ጄኔቲካል ኢንስቲንክት ነው። በቃ አየች። አንዳንድ ወንዶች መጮኋን የሚጠሉ ሰዎች ይኖራሉ፣ የሚወዱ ሰዎችም ይኖራሉ። ግን ይሄ ኢንስቲንክቲቭ ቢሄቪየር ነው በተፈጥሮ የተቀመጠ ባህሪ ነው። ልክ አሁን መብላት ብሄቪየር ነው አይደል? ልክ እንደ መብላት፣ ልክ እንደ መጠጣት በሴክሹዋል ስቲሙሌሽን የሚመጣ ባህሪ እንደሆነ መረዳት ያስፈልጋል ማለት ነው። በስምንተኛ ደረጃ ቴምፖራሪ ሎስ ኦፍ አዌርነስ፣ ለሆኑ ቅጽበታት ራስን ልትስት ትችላለች። ቅጽበታዊ ለሆነ ራስን መሳት ያም ወይም ደግሞ ከአለም ዲስኮኔክት መሆን። አያችሁ አይደል? ምን አይነት ደስ የምትል ቅጽበት ነች! ተመልከቱ። ከዚህ በፊት ወሲብ ማለት በንግግር ሊፈቱ የማይችሉ የጥንድ ህይወት የሚፈቱበት መንገድ ነው ብያችኋለሁ። ይቺ ቅጽበት ማለት ሰዎች ራሳቸውን የማያውቁበት ካለባቸው ኮንሽየስነስ የሚወርዱበት በጣም ደስ የምትል አፍታ ነች ብያቸዋለሁ። ያች አፍታ ማለት የይቅርታ አፍታ ነች። ከዚህ በፊት የያዛችሁትን ግሪቫንስ፣ ከዚህ በፊት የያዛችሁት ጸብ የምትረሱበት የምሕረት አፍታ ነች ማለት ነው። በጣም ይደንቃል አይደል? የምሕረት አፍታ። ለዛ ነው ብዙ ጊዜ አባቶች በንግግር የማይፈቱ ችግሮችን እስኪ አልጋ ይዛችሁ እዩት የማሰቢያ ጊዜ የያዙ ምናምን የሚባለው ያችን ሀፍታ ለማምጣት ነው። ያች ሀፍታ ምንም ነገር ትሰርዛለች። ደስ አይልም? ከዚህ ዓለም ሁከት ለቅጽበት ዲስኮኔክት መሆን፣ ሌላ ዓለም ውስጥ መሄድ፣ የደስታ ዓለም አይደል? ያኮ የደስታ ዓለም እኮ ነው። እና ያችን የደስታ ዓለም ኢንተርቴን ማድረግ ያስፈልጋል። በዘጠኛ ደረጃ ድካም፣ ታየርድነስ፣ ወይም ሪላክሴሽን ይደክማሉ፣ ይዘላሉ። ኤሴንስ ኦፍ ሃፒነስ አይደል በቃ ምንድን ነው ከደስታ በኋላ የሚመጣ ሪላክስድ መሆን፣ ተዝናኑት። ከሪላክሴሽን በኋላ ማ ነው ከሴክሱዋል ኦርጋዝም ወይም ደግሞ ከሴክሱዋል ፕሌዥር በኋላ የሚመጣ ታየርድነስ፣ በጣም ወርቃማ ድካም። አስረኛ እንግዲህ እናንተ በጣም ጎበዝ ከሆናቸው የኒፕል ኢሬክሽን ይኖራል። የጡት የመጫፏ ኒፕል ነው የምትባለው ጫፏ ማለት ነው። ጫፏ አንዲት ሴት በምትረካበት ጊዜ በጣም እንደ ሹህ ቀጥ ብላ ነው የምትቆሙ ማለት ነው። ኒፕል ኢሬክሽን ይኖራቸዋል። በጣም ኒፕል ኢሬክሽን ይኖራል። አጠቃላይ ሰውነት ግለት ይኖራቸዋል። በጣም ይግላሉ። ያን ፊል ማድረግ እያስፈልጋል ማለት ነው። ከዛ አልፎ ኢሞሽናል ክሎዝነስ በጣም ደስ የሚል ጥምረት ይኖራል። ያን ኢሞሽናል ክሎዝነስ አፕሪሼት ማድረግ ያስፈልጋል ማለት ነው። አጠቃላይ ቅድም እንደነገርኳችሁ ይህ ኦርጋዝም የሚቆየው ከአስር እስከ ሰላሳ ሰከንድ ነው ማለት ነው። ስለዚህ ይሄን ኦርጋዝም እነዚህን አስር ነገሮች አፕሪሼት ካደረጋችሁ፣ እነዚህን አስር ነገሮች ካወቃችሁ፣ እነዚህ አስር ነገሮች እስከሚያልፉ ድረስ ለአስርና ለሰላሳ ሰከንድ ሜንቴን አድርጎ መቆየት ያስፈልጋል። ስለዚህ ጀርኒው ምንም ይሆን ምን ክላይማክስ ፖይንት ላይ መድረስ ነው፣ የደስታ ማማ ላይ መድረስ ማለት ነው። ይሄን እንጆይ ማድረግ ያስፈልጋል ማለት ነው። ስለዚህ ወንድሞቼ እነዚህን አስር አንዲት ጥየጥ እንዳካላችሁ መርካቷን የሚያሳዩ ተፈጥሯዊ የሆኑ የወሲብ ምላሽ አሰጣጦችን በመረዳት ስኬታማ የወሲብ ጊዜ ማሳለፍ ትችላላችሁ ማለት ነው። ያላችሁን ሀሳብ አስተያየት፣ ኮሜንት ሴክሽን ላይ ብታስቀምጡልኝ እንዲህ እያየሁ ምላሽ የምሰጣችሁ ነው።